ለእናንተማ አድማጮቹ የሚፈይድ አላህ ያድርገው። ትላንትና ቃል ገብቼላችሁ ነበር ነገ ላይ ሚን ፈዳኢል ሸህሪ ረመዷን ከረመዷን ወር ጥቅማ ጥቅሞች ውስጥ ምን ምንድናቸው፣ የረመዷን ወር ትልቁ ካላቁ እንግዳ ይዞልን የመጣው ጥቅም ምን ምንድን ነው ስለሚለው እናያለን ብዬ ቀጠሮ አስያችሁ ነበር። የተለያየ ነው። አልሐምዱሊላህ ከጠሮ ወይን እንደሞላ ያደረገኝ አምላክ እናንተም እንድትጠብቁ ያገራላችሁ አምላክ ምስጋና ይገባው እያልኩ ጥቅሙን ልንገራችኋ እናንተም ተዘጋጅታችኋል አደል? አልሐምዱሊላህ የረመዷን ወር ከሌሎች ወራቶች ለየት የሚያደርገው ምን ምን እንደሆነ ስንነጋገር ቆይተን ነበረ። ዛሬ ደግሞ ጥቅማጥቅሞቹን እንናገራለን። አለን አለል ስለ ጥቅሞቹ ስናወራ የመጀመሪያው ጥቅም አላሁ ስብሐነሁ ወተዓላ የረመዷንን ወር ምንዳውን አልነግርም እኔ ብቻ ነኝ የማውቀው ማለቱ ነው። ታዲያ ምንዳውን እኔ ብቻ ነኝ የማውቀው ብሎ ካለ በጣም መዓት ነው ማለት ነው። ትንሽዬ ሰርተን ሰላሳ ቀን ጹምን አላሁ ስብሐነሁ ወተዓላ በስተቀር ሌላ ማንም የማያውቀውን ምንዳ አገኘን ማለት ትልቅ ዕድል አይደለም? አልሐምዱሊላህ እናንተ ስንት ወር ነገዳችሁ? ስንት ዓመት ነገዳችሁ? ይሄ ሁሉ የለፋችሁለት ንብረት ስንት ነው ታቁታላችሁ? ጥሩን አይደለም? አዎ፣ ለምን ብባል ውስናት ትንሽዬ ናት። ግን አላሁ ስብሐነሁ ወተዓላ እነዚህ ሰላሳ ቀን የሚጾሙ ደጋግ ባሪያዎቼ

እኔ በችሮታዬና በድግነት አስር አድርጌ አባዝቼ ከፍለዋለሁ። ወመን ጃአ ቢሰይአት ፈላ ዩጅዛ ኢላ ሚስለሃ፣ አንዲት ወንጀል ሲሰራ ግን አንድ ብቻ ኃጢአት ነው የምጽፍበት አለ። ለምን ላ የዝሊሙ ላሁ አሐደን፣ አላሁ ስብሓናሁ ወተዓላ ማንንም የማይበልድ ነው። በጣም የሚገርመው ምን እንደሆነ ታውቃላችሁ? ያችንም አንዲት ወንጀል ሰርተህ አንድ ወንጀል የተጻፈብህን አንተ ጎበዝ ሆነህ፣ አንቺ ጎበዝ ሆነሽ እስትግፋር በምታደርጉበት ጊዜ እሷም ትሰረዛለች። አጀብ ነው። ይሄኛውን ግን ምናልባት የሚያበላሸው ስራ ሽርክና የመሳሰሉትን ካልሰራን በስተቀር የሚሰርዘው ነገር የለም። አንድ ጊዜ ኸይር ሰርታችኋል፣ በአስር ተባዝቶላችኋል። ኢላ ሰብዒ ሚአቲ ዲዕፍን ብለውሃል፣ ነቢዩ ሰለላሁ ዐለይሂ ወሰለም። ወአድዓፈን ከሲራ ከአስር እስከ ሰባት መቶ የሚባዛበት ጊዜ አለ አብአረፈን ከረን የሚባዛበት ጊዜ አለ በጣም ቁጥሩ የማይታወቅ ብዝት የሚባዛበትም ጊዜ አለ ብለውሃል ሰለላሁ ዐለይሂ ወሰለም እንደንያህ መጠን የአጅሩ መባዛት ይበላለጣል ይሁን እንጂ እችን የተባዛችልህን አጅር የሚያፈርስብህ ነገር የለም ምናልባት ሽርክና መሰሎቹን ካልሰራን በስተቀር ነገር ግን ወንጀል ስንሰራ ምንም ይሁን ምን ያ ወንጀል ይብዛም ይነስም አንድ ወንጀል ሰራን አንድ ጊዜ ነው የሚጻፍብን ጠይብ ያቺ አንድ ወንጀል የሰራ ነው አንድ ነጥብ የተጻፈብን። እስቲግፋር ስናደርግ እሷም ትሰረዛለች። እድል አይደል? ሌሎችም ደግሞ የኸይር ስራዎች ይመጡና እሷንም ያሰርዝልናል። መላን ረመን በባለፈው ደርስ እኳ አንስተን ነበር። ኢነ ልመላኢከተ ለተስተፊሩ ሊሳኢሚን ለጾመኞች መላእክቶች ተመድቦ እስትግፋር ያደርጋሉ። ለምንድነው እስትግፋር የሚያደርጉት? ወንጀል ያለበትን ያረቢ ማረው እያሉ እኮ ነው እስትግፋር የሚያደርጉት። ወንጀል የሌለበትን ደግሞ ደረጃውን ከፍ አድርገውና አልቀው እያሉ ነው እስትግፋር የሚያደርጉትና በዚህና መሰል ነገሮች ወንጀላችን ይራገፋል። ተግባባን? ይ አልሐሰነቱ ቢዐሽሪ አምሳሊሃ አንድ ስራ ሲሰራ አላህ በረሕመቱ አስር አድርጎ ይመዘገበለታል። ኢላ ሰብዕሚያት ድዕፍ ወደ ሰባት መቶም ሊባዛለት ይችላል እንደንያው መጠን አሉና የቁሉ አላሁ አዘ ወጀል፣ አላሁ ስብሓነሁ ወተዓላ ደግሞ ምን አለ? ኢለስያም፣ ጾም ግን ላ አለ በአስር ይባዛል፣ በሰባት መቶ በሰባት ሺህ የሚባል ነገር የለም። ጾም አለ ኢለስያም ፈኢነሁ፣ እሱ ለእኔ ነውና፣ ወአና አጅዚ ቢህ፣ እኔ ብቻ ነኝም እንዳሁን የማውቀው አለ። አላ ለምን እንደሆነ ታውቃላችሁ? ሰላት በምሰግድበት ጊዜ ሰዎች አይውሃል ሰደቃም ስታወጣ ሰዎች አይውሃል ሱብሓነላህም ስትል ሰዎች አይውሃል ሐጅም ስትሄድ ሰዎች አይውሃል የዛሂር ስራ ነው ይሄ ጾም ግን በርህን ክርችም አድርገህ ዘግተ ማንም ሳያይህ በልተ ጠጥተ ብትወጣና ጾመኛ ነኝ ብለህ ብታዛጋ ማን ያቅብሃል ከአላሁ ሱብሓነሁ ወተዓላ በስተቀር ማንም አያቅብህም አደል ታዲያ አላሁ አዘወጀል ምን አለ ፈኢነሁ ሊ አለ ለእኔ ብሎ ነው የጾመው፣ ለእኔ ብላ ነው የጾመችዋል። ተረከ ጣዓመሁ ወሻህወተ፣ ተረከ ሻህወተሁ ወጣዓመሁ ወሸራበ። ሰውዬው ስሜቱ እየገፋፋው የሆነ ብዙ ነገር ለመስራት፣ ሴትዮይቱም በተመሳሳይ እየገፋፋት፣ እኔን ፈርተው አደል እንደ የስሜታቸውን የረገጡት አንድ ሁለተኛ እየራባቸው ምግብ መብላት እየቻሉ ተትረፍርፎ ሞልቶ እያለ አይተው ምግብን እንዲያልፉ ያደረጋቸው የእኔ ፍራቻ አይደል? ውሃ እየጠማቸው ጎሮሯቸው እየደረቀና ቋ እያለ ውሃ እንዳይጠጡ የከለከላቸው ውሃተው ነው ላ የእኔ ፍራቻ ነው። ስለዚህ እነዚህን ነገራቶች ሁሉ ለእኔ ብሎ ነው እናይተው፣ ጾምንም ከፍለውም እኔ ነኝ አለ። ሻህዋ ማለት ምን እንደሆነ ታውቃላችሁ? ሻህዋ ሲባል የተቃራኒ ጾታ ስሜት ብቻ ብለን እንዳንተረግሞ ሸህዋ ሲባል ነፍስያችን የምትፈልጋቸው ነገሮች ሁሉ ሸህዋ በመባል ይታወቃሉ። ሀሜት ሊሆን ይችላል፣ ስድብ ሊሆን ይችላል። አየሆነ መጥፎ ነገር እያየን ለመርካት መርካት ሊሆን ይችላል፣ መጥፎ ነገር እያደመጥን መርካት ሊሆን ይችላል፣ ሌላም ሌላም ነገር ሊሆን ይችላል። እነዚህን እኔን የሚያስቀየሙ ነገራቶች በተለይ በጾም ውስጥ ተኩኖ በሚሰራበት ጊዜ እኔን የሚያስቀይሙ መጀመሪያ ሐላል የነበሩ ወደ ጾም በሚገባበት ጊዜ ሐራም የሆኑበትን መለን ከባለቤቱ ጋር እንደፈለገ መጫወት እንደፈለገ መሆን ሐላል ነበረ ማታ ላይ ጾም መጾም ሲጀምር ሐራም ሆነበት። ሻህዋውን ተወ፣ ለሱ ሲል ቤስቲየም፣ ለሱ ስትል ሻህዋውን ተወ። ወከዚሊክ ከሌሎቹም አስላቸው፣ መጀመሪያ ሐራም የነበሩ ሐሜት፣ ሙዚቃ፣ ምናምን የመሳሰሉ ነገሮች ጾም በሚሆንበት ጊዜ ደግሞ የበለጠ ወንጀላነታቸው ወይም ሐራምነታቸው ይጎለብታል። እነዚህን ነገራቶች ሁሉ የተወው ስሜቱ እየገፋፋውና እንዲያደርግ እየገፋፋው እኔም በመፍራት ነውና የተው። ማንንም ፈርቶ አይደለም። የምናይተ ኢዘን እኔም ብቻ ፈርቶ እስከ ወተወ ድረስ አጅሩንም የማውቀው እኔው ብቻ ነኛል። አላሁ ስብሓነሁ ከዚህ የበለጠ እድል አለ? ምንም የለም። ዋላሂ ከዚያም ምናል አላሁ ስብሓነሁ ወተዓላ፣ ሊሳኢሚ ፈርሐታን፣ ሊሳኢሚ ፈርሐታን። ጾመኞች የሚደሰቱት እኮ ሁለት ምርጥ ምርጥ ደስታ አለ። ሌሎች ሰዎች አይደሰቱትም። ይህን ደስታ ዓለም ላይ ያለ ሁሉ ልደሰተው ብሎ ቢሞክር በጾም ብቻ ነው የሚያገኘው። ይህን ደስታ አበደን በሌላ ነገር አታገኘውም። ካስ ነው ይ ፈርሐቱን እንደ ፊጥሪሂ። አንተ ዓለም ላይ አለ የሚባሉ ምርጥ ምርጥ ምግቦች ተደርድረውልህ ውድ ውድ የሚባሉ ምግቦች ቢደረደሩልህ እነዚያን ነገሮች በጣም ቅጥል አድርጎ ርቦክ በምትበላበት ጊዜ የምታገኘው ደስታ ጹመህ ውለህ ተራ ምግብ ስትበላ በውሃ እንኳን ስታፈጥር ከምታገኘው ደስታ ጋር አይመጣጠንም። በውሃ የሚያፈጥረው ወይም በደረቅ ቂጣ የሚያደርቀው የሚያፈጥረው ሰውዬ በዛ ዓለም ላይ አሉ የሚባሉ ምርጥ ምርጥ ምግቦች ተዘጋጅተውለት ከሚበላው ሰውዬ የበለጠ የሚደሰተው ይሄ ነው። አላሁ ስብሃነሁ ወተዓላ እነዚያ ጾመኞች የሚደሰቱት ደስታ አለ ሁለት ብሏል። ሌሎች አያገኙትም። ይ ፈርሐቱን እንደ ፍጥር በሚያፈጥርበት ጊዜ የሚደሰተው ደስታ አጀብ ነው። ይሄ ረውሐኒ የሆነ ደስታ ነው። ሎጂካዊ የሆነ ደስታ ነው። ርቦት ስለበላ አይደለም። አደለም የሚደሰተው ትናንትና ጾም ከመግባቱ በፊት ከዚያ በላይ ርቦት በልቷል። ግን አይደሰትም። ምናልባት ይረካል እንጂ አይደሰትም። ርቦት ነበረ በላ። አልሐምዱሊላህ ጠገበ። በስ እችን ነው። ግን ጾመኛ ሆኖ በሚበላበት ጊዜ የሚደሰተው አንድ ልዩ ደስታ አለ። ለምን መሰላችሁ? ደስታ ማለት ምን ማለት ነው? ጡምአኒና ማለት ነው፣ የልቦና እርካታ ኦር ሳቲስፋክሽን ብለን የምንለው ማለት ነው፣ አይደል? ያ እርካታ የሚባለው ነገር የሚመጣው ረውሐንይ ነው፣ ከላይ የሚመጣ ሩህ ነው፣ ልዩ የሆነ መለኮታዊ ልዩ ስጦታ ነው። ያችን የምሰጠው ለጾመኞች ብቻ ነው አለ አላሁ ሱብሓነሁ ወተዓላ። ለሌሎች አልሰጣቸውም ማለት እጀብ። አንደኛ፣ ሁለተኛ ወፈርሐቱን ዒንደ ሊቃኢ ረቢህ ከእኔ ጋር በሚገናኝበት ጊዜ ደግሞ የሚደሰተው ደስታ አለ። ሊመላ አላሁ ሱብሃነሁ ወተዓላ አሰውሙ ሊ ዋአና አጅዚ ብሂ ብሎ አደለ ጾምን እኔ ብቻ ነኝ የማውቀው ምንዳውን መመነዳውን ነኝ ብሎ አደለ። ማንም የማያውቀውን ምንዳ ግዙፍ የሆነውን በጣም መዓት የሆነውን ምንዳ እንካ ብሎ ጀባ ሲለው ድንገት ይደነግጥና

ያማረና የተሻለን ነው አሉ። አላሁ ሱብሃነሁ ወተዓላ ኢዘን አላሁ አዘወጀል አሁን የተደረደሩትን ነገሮች ሁሉ እኛ ላይ ተገኝተው አላሁ አዘወጀል ያዘጋጀልን አስደሳች የሆኑ ነገሮችን ሁሉ የምናገኝ ሰዎች አላህ ይበለን እያል መቼም መስማቱን አግርቶናልና ነገ ደግሞ ጀነት ውስጥ ገብተን ማየቱንና መጠቀሙንም ጭምር ያግራልን ብሎም ወደዛ የሚያዳረሰውንም ሥራ አላህ ያግራለን እያልኩ የዛሬ ፕሮግራሜ በዚህ አብቅቷል።